ዛሬ ሞት በቃኝ። እኔ ከአንተ ምንም ጉዳይ የለኝም፣ ተወኝ፣ እረ እባክህ ተወኝ ያለውን ሰው ሞት የለመነውን ሰው ነው ማገናኛችሁ ፌደል ካስትሮ። ሞት ሂድልኝ፣ እኔ ከአንተ ጉዳይ የለኝ፣ እንዴት እንደምታስጠላኝ ያለው ሰው ማለት ነው። ይህ ሰውዬ ኩባዊ ነው፣ የኩባ ሊደር ነው፣ የኩባ መሪ ነው እና ኮሚኒስት ነው። ኮሚኒስት ስለሆነ አሜሪካ ደግሞ ጎረቤት ናቸው ሆነ ልሞስ ሊለያቸው እና የአሜሪካ መንግስት ሲያየ ሊገለው ያላደረገው ስለት ተስሏል ስለ ቁልቢ ገብርኤል ተስሏል ስለት የመሬን ነው አሜሪካ በቃ እሱን የሚቀረው በቃ ይህን ሰው ለመግደል ያላደረገው ነገር ያልገባበት ነገር የለም። ያልገባበት ስድስት መቶ ጊዜ ነው የሞከረው ብታምንም ባታምንም፣ የአሜሪካ መንግስት ፊደል ካስትሮን ለመግደል ስድስት መቶ ጊዜ በላይ ነው የሞከረው። መንገዶቹ ደግሞ በስናይፐር ሞከሩት፣ ይስቱታል። ስናይፐር ይስተዋል። ቦምብ ቃል ያነሳ ጎንበስ ሲል ጥይት ያልፈዋል። ጅላ ስ ሀገር ሰላም ነው ብሎ ኖሮን ይቀጥላል። ቦምብ መድረክ ላይ ያጠምዳሉ፣ ይያዛል። ሰው እንዲገል ይልኩበታል። ሰውየው ለራሱ ገና ትል ሳያልፍጥ ይገደላል። ሲጋራ ደግሞ ይወዳል በጣም እና ሲጋራው ላይ መርዝ አርገው ሲያጭስ እንዲሞት፣ ቦምብ ያደርጉና ተለኩሱ ፈንድቶ እንዲሞት። ጋርዶቹ ሲንቀቀ ብድግ ያደርጉልን ጋርዶቹ ሰውየው በቃ እኔ ምን እንዲሆን አላውቅም። መንገድ ላይ ጠብቁታል አዎ፣ ቦምባ አጥምደው የሆነ በዚህ እንሂድ እስቲ ይላል፣ አንድ ሰው በዚህ ጋር እምሽክ ብሏል፣ ሌላ ሰው በሱ ፋንታ ማለት ነው። ሰውየው በቃ እኔ ምን እንዳለው። በቃ በጣም ብዙ ነገር ነው የሞከሩት። እንዲህ እንዲህ ሊላል መርዝ፣ ምግብ መመረስቱ፣ ምግብ መመረስቱ፣ ሽጉጥ ምናምን፣ ስናይፐርቱ፣ ቦምብ ምናምንቱ፣ በቃ ፕሌን ላይ እንትን ሊሉት ሞከሩ፣ ሊጥሉ፣ ሊከሰክሱት፣ ሄሊኮፕተር ሊከሰክሱበት ሞከሩ። ሰውየው አይሞትም። ሞት በቃ ሂድልኝ ብሎታል፣ አባሮታል፣ ከቤቱ ከደጁ ማለት ነው። እንዲህ ህይወት ከህይወታችሁ ሞት ሰው ይለያል ማለት ነው። ሴት ላቁበት አንድ ጊዜ እንድትገለው እና ሴት ይወዳል በጣም ሁላችንም። እና ሴት ሲልቁበት መርዝ ልትጨምርበት ነው እንግዲህ ሲያይን የላካት እና አያት እና ወዲያው ወቀ ምን ነው ሲያይን የላካሽ አላት። እነሱ እኮ ዝም ብለው እኮ ነው እንግዲህ ሽጉጥ፣ እስቲ ተኩሽ ያላት እና መሳሪያውን ሰጣት። ድላስ መተኩስ እዛ ክፍል ውስጥ ነበሩ። ሩም ውስጥ አስገብቷት ነው ሴት ነው እና ጅላስ እንደ መተኮስ መርዝ እንደ መስጠት ተልካ ሄዳ ምን አርጋ ብትመጣ ነው የሚስትነት ሙያ ግዴታ ተወጥታ ተመለሰች። እኔ ይሄ ሰውዬ አጭር ነው ግን፣ እኔ ምን ያህል አማላይ ቢሆን እኔ አማላይ አደለም። በቃ ካራክተሩ ነው ታውቃለህ እንዴ ሌላ ስራ ተሰርተው ተመለሱ ይገባል መቼስ። ከዛ ሲያይን መሰለል ጀመረች። ደሱ ሲያይ እንድገለሉ ልኳት ሲያይን መልሳ መሰለል ጀመረች። አፍቅራው ማለት ነው። ይህ ሰው እስካሁን አለችና ሁሌ ስለሱ ነው የምታወረው። እስካሁን በየዶክመንተሪው በጣም የሚገርም ሰው ነው ይህ ሰው እንዴ! ይሄ ሁላ ሙከራ 600 ሙከራ ተደርጎበት 600፣ አንደኛው የተሳካ መሰላ አልተሳካ። ማን በ90 ዓመቱ ቅብርር ብሎ በጤናማ ታሞ ነው የሞተው ሰውየ። እግዚአብሔር ሲፈቅድልን ነው እንዴ። 60 ዓመት ነው 50 ዓመት ነው ኩባን ያስተዳደረው። እነ ጋዳፊ ስንት ባህር ተሻግራ ተገላለች። አሜሪካ እዛ ጎረቤት ያለውን መግደል እንኳን አልቻለችም። አንዳንዴ በሚገርም